ምንም ከሚል ሀሳብ ነው የሚጀምረው። የሰው ልጅ አእምሮ በዋናነት የተፈጠረው ህይወት ላይ ለሚመጡ ለየትኛውም ችግሮች መፍትሄ ለመስጠት። የአእምሮ ስራ ምንድን ነው ከተባለ ሌላ ሌላ ነገሮች እንዳልሆኑ ዋነኛው ስራ በየቀኑ ለሚመጡት ችግሮች በየቀኑ አዳዲስ መፍትሄ መፍጠር ነው። የዳርዊንን ቲዮሪ የምታውቁ ሰዎች ካላቸው አላውቅም። ሰርቫይቫል ኦፍ ፊተስት የሚባል አንድ በጣም ትልቅ ቲዮሪ አለ፣ ዳርዊን ያስተዋወቀው ቲዮሪ እና ይሄ ቲዮሪ ምንድን ነው የሚያወራው? እዚህ ተፈጥሮ ላይ እዚህ ዓለም ላይ ሰርቫይቭ የሚያደርጉት ሰዎች ከአየሩ ሁኔታ ጋር አንድ ላይ መቀየር የቻሉ ቦታ መቀየር የቻሉ ከባድ የሆነ ሁኔታ ውስጥ ያንን ሁኔታ ለምዶ መቀጠል ይቻላል ህይወት ያለው ነገር ይቀጥላል። ያልቻለ ግን እዛ ጋር ይሞታል። የሰው ልጆች ያንን ሰርቫይቭ አድርገናል። ይሄን ሁሉ ሰርቫይቭ ማድረግ ይቻላል። ኢቮልቭ እያደረግን ነው። በብዙ ነገር እየተቀየርን ቆዳችን ይቀየራል፣ መልካችን ይቀየራል። በብዙ መንገድ እንግዲህ የተለያየ ቆዳ ቀለምም የመጣን አንደኛ ከዛም ተነስቶ ነው የሚል እንግዲህ ሐሳብ ይነሳል። ግን ለተወሰኑ ሺህ ዓመታት የሰው ልጅ አይምሮ አዎ ተቀይሯል፣ ግን ብዙ ለውጥ ያላሳየ ክፍል ምን ማለት ነው? ከዛ በፊት የነበረው የሰው ልጅ አይምሮ የሰው ልጅ አንጎል እና አሁን ያለው የሰው ልጅ አይምሮ አንጎል ስራቸው ብዙም የተራራቁ እንዳልሆነ መጽሐፉ ይናገራል። አይምሮ ብዙ አልተቀየረም። ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሳ እናደርጋለን። ዛሬም እንደተለመደው አዲስ መጽሐፍ ይዤ መጥቻለሁ። መጽሐፉን እንደምትወዱት አልጠራጠርም። አብራችን ቆዩ። ዛሬ እንድናየው የመረጥኩት መጽሐፍ በጆን መዲና የተጻፈውን ብሬን ሩልስ የሚለውን መጽሐፍ ነው። እንግዲህ ይህንን መጽሐፍ የምታውቁ ሰዎች ካላችሁ፣ በተለይም በሜዲካል ዘርፍ ያላችሁ ሰዎች እዚህ ጸሐፊው መጽሐፉ ላይ ያነሳቸው ሀሳቦች በደንብ ይገባቸዋል ብዬ አስባለሁ። ምክንያቱም መጽሐፉ እንዴት ነው በጣም ሳይንቲፊክ አድርጎ ትንሽ ጠለቅ እያለ የሚያስተምር አይነት ሀሳብ የሚያነሳ ሰው ነው። እንግዲህ ምናልባት ከጸሐፊው ጋር ትንሽ ለማስተዋወቅ ያህል ጸሐፊው መግቢያ ላይ እንዳልኩት ጆን መዲና ይባላል። በጣም ትልቅ የሆነ ኮንሰልታንት ነው። በተለይም በሪሰርቹ ዘርፍ ላይ ኮንሰልት የሚያደርግ ሰው ነው። እንዲሁም ደግሞ በባዮ ኢንጂነሪንግ ዘ ፕሮፌሰር እና በነዚህ ስራዎች ዘርፎች ላይ የሚሰራ ሰው ነው። እንግዲህ ይህ መጽሐፍ የጻፈው እና መጽሐፉን የጻፈበት ትልቁ ዓላማ ገና መጽሐፉ እንደከፈታችሁት አንድ ቀለል ያላረፍተ ነገር ከመናገር ይጀምራል። ምንድን ነው የሚለው የሰው ልጅ አይምሮ የተፈጠረው እንግዲህ ርዕሱ ብሬን ሩልስ ነው የሚለው የአይምሮ መርሆች ወይም ደግሞ የአይምሮ ህጎች ማለት ነው ከሚል ሀሳብ ነው የሚጀምረው የሰው ልጅ አይምሮ በዋናነት የተፈጠረው ህይወት ላይ ለሚመጡ ለየትኛውም ችግሮች መፍትሄ ለመስጠት። እንዴት ነው የአእምሮ ስራ ምንድን ነው ከተባለ ሌላ ሌላ ነገሮች እንዳሉ ሆኖ ዋነኛው ስራ በየቀኑ ለሚመጡት ችግሮች በየቀኑ አዳዲስ መፍትሄ መፍጠር እና አይምሮችን በደንብ ለመጣ አይምሮችንን ይሄ ችግር መፍታት የሚባለውን ፕሮብሌም ሶልቪንግ የሚባለውን ስራውን በደንብ እንዲሰራ ለማድረግ ስለ አይምሮችን ማወቅ ያሉብን በጣም መሰረታዊ የሆኑ 12 ሀሳቦችን ወይ 12 መርሆችን ወይ 12 ሀሳቦችን ያነሳል። ሰዎች አይምሯችንን በደንብ መጠቀም ከፈለግን ስለ አይምሯችን ማወቅ ያሉብን አስራ ሁለት መሰረታዊ ነገሮች ምን ምንድን ናቸው የሚል ሀሳብ ነው የሚያነሳው እና እኔ እንግዲህ ሁሉንም ሀሳብ መጠቅለል ስለማልችል በሰዓት ስለምገደብ ቀለል ያሉ ሀሳቦችን አነሳላቸዋል። ወደ አራት የሚሆኑ ቀለል ያሉ ሀሳቦችን አነሳላቸዋል። የመጽሐፉ ሀሳብ ምን ምንድን ነው? እዚህ ሀሳብ ላይ ይህን ሲያነሳ ምን ምን ሊል ፈልጎ ነው የሚሉትን ሀሳብ አነሳላቸዋለሁ እንግዲህ እነዚህ ነገሮች መረዳት በመጽሐፉ ወይም በፀሐፊው አገላለጽ አይምሮን ይበልጥ ለመጠቀም አይምሮ እንዴት ነው በሙሉ አቅሙ ይበልጥ ለመረዳት እንደሚረዳ ይናገራል እሺ ከመጀመሪያው ጀምር የመጀመሪያው ፀሐፊው ስለ አይምሯችን መረዳት ያለብን የሚለው ሀሳብ ኤክሰርሳይስ የሚል ርዕስ ሰጥቶታል ወይም ደግሞ እንቅስቃሴ ማድረግ ወይም ኤክሰርሳይስ ማድረግ ፀሐፊው ምን ይላል ዓለማችን ላይ እንግዲህ ህይወት ከጀመረበት ጊዜ ጀምሮ የተለያዩ ነገሮች ተፈጥሯል። ወይም ደግሞ ኢቮሉሽን የሚባለው እንግዲህ ቲዎሪ ሰምታችሁ የምታውቁ ሰዎች ካላችሁ ዓለማችን ከተፈጠረች ጊዜ ጀምሮ በህይወት ያሉ እንስሳቶች አሉ፣ የጠፉ እንስሳቶች አሉ፣ እጽዋቶች አሉ። እንግዲህ በህይወት ከቀጠሉ እጽዋቶች ማነው? በህይወት ከቀጠሉ እንስሳቶች መካከል እንግዲህ በሳይንሱ መሰረት ነው የምላችሁ፣ ከቀጠሉት እንስሳቶች መካከል የሰው ልጅ አንደኛው ነው። እና የሰው ልጅ እንዴት ነው ሰርቫይቭ ያደረገው ስትሉ፣ እንግዲህ ዝሆን ትልቅነቱን ተጠቅሞ ሊሻላል፣ አንበሳ አቅሙን ተጠቅሞ ብዙ ነገሮችን ተጠቅሞ ሊሻላል። እኛ የተረፍ ነው ወይ ደግሞ እኛ ሳምሃው እዚህ መድረስ የቻለው ጭንቅላታችን ተጠቅሞ ነው። የሰው ልጅ ትልቁ አቅሙ ጭንቅላቱ። ምናልባት የዳርዊንን ቴዎሪ የምታቁ ሰዎች ካላችሁ፣ አላቅም ሰርቫይቫል ኦፍ ፊተስ የሚባል አንድ በጣም ትልቅ ቴዎሪ አለ፣ ዳርዊን ያስተዋወቀው ቴዎሪ እና ይሄ ቴዎሪ ምንድን ነው የሚያወራው? እዚህ ተፈጥሮ ላይ እዚህ ዓለም ላይ ሰርቫይቭ የሚያደርጉት ሰዎች ከአየሩ ሁኔታ ጋር አንድ ላይ መቀየር የቻሉ ቦታ መቀየር የቻሉ እንዴት ነው፣ ሰርቫይቫል ኦፍ ፊተስት ማለት እሱ ነው። ከባድ የሆነ ሁኔታ ውስጥ ያንን ሁኔታ ለምዶ መቀጠል የቻለ እጽዋት፣ መቀጠል የቻለ ሕይወት ያለው ነገር ይቀጥላል፣ ያልቻለ ግን እዛ ጋር ይሞታል። የሰው ልጆች ያንን ሰርቫይቭ አድርገናል። ግን ይላል ጸሐፊው ይህን ሁሉ ሰርቫይቭ ማድረግ ይቻሉ ኢቮልቭ እያደረግን ነው፣ በብዙ ነገር እየተቀየርን ቆዳችን ይቀየራል፣ መልካችን ይቀየራል። በብዙ መንገድ እንግዲህ የተለያየ የቆዳ ቀለምም የመጣን አንደኛ ከዛም ተነስቶ ነው የሚል እንግዲህ ሐሳብ ይነሳል። ከሳይንሱ ስንነሳ ማለት ነው። ግን ለተወሰኑ ሺህ ዓመታት የሰው ልጅ አይምሮ አዎ ተቀይሯል፣ ግን ብዙ ለውጥ ያላሳየ ክፍል ምን ማለት ነው? ምናልባት ላለፉት ከሦስት ሺህ ዓመት በላይ አካባቢ ይመስለኛል ካልተሳትኩኝ ከዛ በፊት የነበረው የሰው ልጅ አይምሮ የሰው ልጅ አንጎል እና አሁን ያለው የሰው ልጅ አይምሮ አንጎል ስራቸው ብዙም የተራራቁ እንዳልሆነ መጽሐፉ ይናገራል። አይምሮ ብዙ አልተቀየረም። እና ምንድን ነው ያኔ የነበረው የአይምሮ ባህሪ አሁንም አንድ ላይ ያለው ባህሪ ካላችሁ፣ እንግዲህ በዛ ዘመን አይምሮችን ከባድ በሆነ ሁኔታ ውስጥ እንድናልፍ ያደረገበት አንደኛው መንገድ በጣም ረጅም የሆኑ መንገዶችን እንድንጓዝ አቅም እየሰጠ ነው ምን ማለት ነው? የሰው ልጅ አይምሮ ጤነኛ በሆነ መንገድ ለመስራት በትንሹ በቀን እስከ 12 ማይልሶች ያህል መንቀሳቀስ እንዳለበት መጽሐፉ ይናገራል። አስቡት እንግዲህ ድሮ ሰርቫይቭ ያደረግነው ረጅም መንገድ እየተጓዘ ምን እያደረግን ነው። ያኔ የነበረው የሰው ልጅ አይምሮ አሁንም ብዙ እንዳልተቀየረ መጽሐፉ ይናገራል። ምናልባት ከዚህ በኋላ ቴክኖሎጂ በጣም እየተራቀቀ ስለሆነ ከዚህ በኋላ ብዙ ነገር ሊቀየር ይችላል። ግን አይምሯችን አሁን ባለበት ወቅቱ፣ አይምሯችን አሁን ባለው ሁኔታና አይምሯችን አሁን ባለው አቋም ብዙ ለውጥ የለም። ብዙ ለውጥ የለውም እና ምንድነው ጻፊው የሚያነሳው ሀሳብ አይምሯችን በተፈጥሮ ቢያንስ ጤነኛ ሆኖ ለመስራት እስከ 12 ማይልስ በየቀኑ መንቀሳቀስ እንዳለብን ይናገራል ጤነኛ በሆነ መንገድ ስራውን ለመስራት እንዴት ነው ብዙ ማትንቀሳቀሱ ብዙን ትማትሉ ከሆነ አይምሯችሁ ጤነኛ በሆነ መንገድ እየሰራ አይደለም የሚል አይነት ሀሳብ እያነሳ ነው ማለት ነው ለምንድን ነው የሚያወራው በደንብ መንቀሳቀስ ስትጀምሩ ሰውነታችሁ በደንብ ብዙ ኦክስጅኖችን ይወስዳል። ካየር ላይ በደንብ ኦክስጅኖችን መውሰድ ሲጀምር ከሰውነታችሁ ውስጥ ማያስፈልጉ ምንድን ነው ኤሌክትሮኖች ይለዋል። ማያስፈልጉ ኤሌክትሮኖች ወይ ማያስፈልጉ ካርቦኖችን እየመጠጣ ያወጣላችሁ። ያን አይምሮአችሁ አቅም ያገኛል። ደማችሁ እንደፈለገ መዘዋወር ይጀምራል። ጤነኛውን ኦክስጅን ለሙሉ ሰውነታችሁ ይሰጣል፣ ለአይምሮአችሁም ይወስዳል። ያን አይምሮአችሁ በጤነኛ በሆነ መንገድ ስራዎችን መስራት እንደሚጀምር ይናገራ እና አይምሮችሁን በስርዓት መጠቀም ከፈለጋችሁ ይህ አንጎላችን በስርዓት እንግዲህ አይምሮና አንጎል ለዚህ ሀሳብ አንድ ላይ አምጥቸዋለሁ። ብሬን እና ማይንድ የተለያዩ ነገሮች ናቸው። ግን እንዴት ነው አንድ ላይ ለዚህ ሀሳብ ከመጻፉን ሀሳብ ብዙ ስለማይጋጭ አንድ ላይ ላምጣላችሁ። ጤነኛ በሆነ መንገድ ብቻ አይምሮችን የሚሰራው በደንብ መንቀሳቀስ። ስንንቀሳቀስ ብዙ ኦክስጅን እንወስዳለን። እነዚህ ኦክስጅንም ሰውነታችን ውስጥ ያሉት የማያስፈልጉ ኤሌክትሮኖችን ያውጡልናል ወይንም ማያስፈልጉ ካርቦኖችን ያውጡልናል። ያኔ ጤነኛ በሆነ መንገድ አይምሮችን መቀሳቀስ እንደሚችል መጽሐፉ ይናገራል። የመጀመሪያው ብሬን ሩል የሚል ይሄ ነው። የሰው ልጅ በህይወት ጤነኛ በሆነ መንገድ ለመቀጠል የሰው ልጅ አይምሮ ጤነኛ በሆነ መንገድ ለመቀጠል እንቅስቃሴ ያስፈልጋል ይላል። ሁለተኛው ደግሞ ዋይሪንግ የሚል ሀሳብ ያወራ የሰው ልጅ አይምሮ አንጎሉን በተለይ አንጎላን የሚታየው ክፍል ፎቶ አንስታችሁ ወይ ኦንላይን ላይ ሰርች ምታደረጉት ኦንላይን ላይ ሰርች ምታደረጉት ጓደኛችሁ ያለው ሌላ ሰው ያለው በስዕል በገጽታ ተመሳሳይ አይምሮአችን ተመሳሳይ እንደሆነ መጽሐፉ ይናገራል። ከብዙ ነገር አንፃር በገጽታ በተለይ ከላይ በምታየው ገጽታ እንደውም ብዙዎቻችን እቺን አንጎል አንድ አንድ አድርገን ነው የምናስበው። ግን ሳይንሱ የሰው ልጅ አይምሮ አንድ አንጎል ሳይሆን ያለው እዚ አንድ አንጎል ውስጥ የተለያዩ አይምሮ ክፍሎች እንዳሉ ይናገራል። ይሄ እንዴት ነው? እንደውም አንዳንዶች አንድ ብሬን ሳይሆን ያለን ሶስት ብሬን ነው ያለን ብሎ ይገልጽታል። ሶስት አንጎል ያለ የተደራረቡ ብሎ የሚገልጹ ሰዎች አሉ። እንግዲህ ሶስት ክፍል አለው ለማለት ፈልጎን አንጎላችን እና እንደው ለአይም ለመረጃ እንዲሆናቸው እንዲ እግረ መንገድ የልንገራቸው የመጀመሪያው ሊዛርድ ብሬን ይሉታል። የመጀመሪያው ሊዛርድ ብሬን ማለት እ ከጀርባ ያለችው ማጅራት የሚባለው እቺ ማጅራት አካባቢ ያለችው የአእምሮ ክፍል ነች፣ ወይ ደግሞ ብሬን ስቲም ይሏታል። እቺ የአእምሯችን ክፍል እንዴት ነው መሰረታዊ የሆኑ የህይወት ነው ለመንቀሳቀስ የምንጠቀመው የአእምሯችን ክፍል ነው። በህይወት ለመቀጠል ምንጠቀመ ለመተንፈስ በሉት ለመተኛት በሉት ለእንቅስቃሴ የምንጠቀመው የአእምሯችን ክፍል ይሄኛው ሊዛርድ የሚባለው የአእምሯችን ክፍል ነው። አስተውላችሁ ከሆነ እንግዲህ ቤተሰብን ብሏችሁ ያቀርብ ያሰባል። እዚህ ጋር ሰው ጭንቅላቱን ሲመታ ቶሎ ሽባ ይሆናል፣ በህይወትም ላይቀጥል ይችላል። እሱ ብቻ አይደለም፣ በነገራችን ላይ ምንም ሰውነታችሁን ሙሉ በሙሉ እንዳይንቀሳቀስ ሆኖ ፓራላይዝ ሊሆን ይችላል። ይሄኛው ከተመታ እንቅስቃሴን የሚቆጣጠረውን የአእምሯችን ክፍል ነው የምትመቱት። በጣም ደግሞ ከሄደ እስትንፋሳችሁንም ስለሚስ በህይወት ላትቀጥሉላት ትችላላችሁ። ይሄ ብሬንስቲን ይባል። ወደ ሁለተኛው ደግሞ ትሄዳላችሁ። አንዳንዶች ማማሊያን ብሬን ይሉታል። ማማሊያን ብሬን ወይም ደግሞ ፓሊዮ ማማሊያን ብሬን ይሉታል ሁለተኛው ስሙ ማለት ነው። ይሄ ደግሞ ምንድነው ሰውን ከእንስሳ ጋር የሚያመሳስለው ማማሊያ ማለት አጥቢ እንስሳ እንደማለት ነው አይደል? ሰውን ከእንስሳ ጋር የሚያመሳስሉ አይምሯችን ክፍል ነው። ይሄ ደግሞ ስራው አራቱ ኤፍ ናቸው ይላቸዋል መጽሐፉ። ቀለል ባለ መንገድ እነዚህን አራት ኤፎች የምንሰራው የሚቆጣጠሩ አይምሯችን ክፍል ምንድን ናቸው እነዚህ አራት ኤፎች? የመጀመሪያው ፋይት የሆነ ነገር ሲመጣ ፊት ለፊት እንድትጋፈጡት እንድትጣሉ ምናምን የሚያደርጋቸው አይምሯችን ክፍል ነው። ብዙ ብቻ አይደለም። ሁለተኛው ኤፍ ደግሞ ፍላይት ነው። ከአቅማችሁ በላይ የሆነ ነገር ሲመጣ እንድትሸሹ፣ እንዴት ነው አድሬናሊን፣ አንዳንድ ጊዜ እንድትወስኑ የሚያደርጋችሁ ይቺ አድሬናሊን የሚቆጣጠረው ክፍል ነው እያለ ነው። በነገራችን ላይ ወይ ፋይትን አንደኛው፣ ሁለተኛው ፍላይት፣ ሶስተኛው ደግሞ ከእንስሳ ጋር የሚያመሳስላል። ሶስተኛው ኤፍ ምንድን ነው? ፊድ ነው፣ መብላት፣ እንድንበላ ሳጠብቁ ይርባችኋል፣ ሳጠብቁ ይጠማችኋል። ምግብ እንድትመገቡ የሚረዳቸው የአዕምሯችሁ ክፍል ነው። አራተኛው ኤፍ ስሙን አልጠራውም፣ ግን ደግሞ የሰው ልጅ ለመራባት የሚረዳው ስራን የሚቆጣጠር የአይምሮአችን ክፍል እነዚህን አራቱን ሁኔታዎች የሚቆጣጠር የአይምሮአችን ክፍል ሚድል የሚባል ማማሊያን የሚባለው ክፍል። ሶስተኛው ደግሞ ክፍል ሂዩማን ብሬን ይሉታል። ሂዩማን ብሬን ለምንድን ነው ያሉት? ከሌላ እንስሳቶች ለየት የሚያደርገን ክፍል ነው። ብዙ ጊዜ ሲባል ሰምታችሁ ታውቃላችሁ። ሌላኛው ስሙ ኮርቴክስ ይባላል። ፕሪፍሮንታል ኮርቴክስ ምናምን እያሉ የሚጠሩ ክፍሎች እዛ ውስጥ ነው ያሉት። ይሄኛው ደግሞ ከሌላ ሳ ለየት ባለ መልኩ እንዴት ነው ፈንክሽናል እንድንሆን የሚያደርገው እንድናስብ እንድናገናዝብ ቪዥዋላይዝ እንድናደረግ አይምሯችን ስዕል የሚፈጠረው አስበን ምንስቀው አስበን ምንደሰጠው አስበን ምንናደደው በዚህ አይምሯችን ክፍል። ይሄ ለሁላችን የሚመሳሰል ግን ይላል ጸሐፊ፣ አይምሯችን በጣም ኢምቢሊየንስ የሚቆጠሩ ኒውሮኖች አሉ። ይህን አይምሮ የመሰረቱት እነዚህ ኒውሮኖች ማፕ ለማድረግ ብትፈልጉ ለምሳሌ ስዕል የሚረዳውን ክፍል፣ ሙዚቃ የሚረዳውን ክፍል፣ ቤተሰባችሁን የሚያስታውሰውን ክፍል፣ ስማችሁን እንድታስታውሱ የሚያደርጋቸውን ኒውሮኖች እነዚህን ሁሉ ብታዩ እንደ ካርታ ማፕ ያደርጉታል ሳይንቲስቶች የእናንተ የአይምሮ ካርታና የጓደኛችሁ የቤተሰባችሁ ኢቨን የመንታ ወንድም እንኳን የአይምሮ ካርታ ፈጽሞ የተለያየ እንደሆነ ይናገር። አይምሮአችሁን ውስጥ ያሉ ኒውሮኖች በተለያየ መንገድ ነው ዋይድ የሆኑት። እንደውም ጻፊ አንድ ምሳሌ ጠቅሳል። አንድ ትልቅ ሐኪም አለ ስራው አይምሮ ማፕ ማድረግ ነው። አይምሮ ውስጥ ያለ አይምሮአችሁ ውስጥ ያሉትን ኒውሮኖች ማፕ ማድረግ ነው። ለምሳሌ አንዳንድ ሰው አፋውቶ መናገር አይችልም። እና ምንድነው ችግሩ የሚለውን ነገር ለማወቅ ማፕ ማፕ ያደርጉታል። እቺ አይምሮ ውስጥ ገብቶ ማለት እንዴ ነው ማፕ የሚያደርጉት? እቺ እንግዲህ ሰርጀሪ ሲሰሩ እቺ አጥንቷ ያይ ከላይ ያለችዋን ሽፋን ያወጣትና ኮርቴክሳችሁ ላይ እንዴት ነው ነዘር የምታደርግ የሆነች ማሽናች በጣም አይነዝርም፣ ግዴታ ነው ነካስ ያደርጋችሁ የምታውቁት ማለት እጃችሁ ላይ ብዙ ሰውነት የለም፣ አይምሮአችሁ ላይ እንደዚህ አይነት ኤሌክትሪክ ይለቃሉ። ነካ ሲያደረጉባችሁ ድንገት የነኩት ኒውሮን እንግሊዝኛ እንድትናገሩ ይችላል። እንግሊዝኛ ድንገት ትናገራላችሁ። እናንተ አታውቁም ደዝዛችኋል፣ ግን እንግሊዝኛ ትናገራላችሁ። ነካ ሲያደረጋችሁ ግራጃችሁ የሚያንቀሳቅሰው ኒውሮን ሊወጣ ይችላል። እንዲህ ማፕ ሲደረግ በጣም በሚገርማችሁ ሁኔታ ሰዎች በጣም የተለያየ የኒውሮን ኮኔክሽን ያለው አይምሮአቸው። ኢምቢሊየንስ እንዳልኳችሁ የተለያየ የኒውሮን ኮኔክሽን ያለን ፍጥረቶች ነው እና ለምንድን ነው ፀሐፊ ይሄን ሀሳብ የሚያወራው? ሰዎች እርስ በእርሳችን በጣም የተለያየ የአይምሮ ምንድነው ኮኔክሽን እንዳለ እንድንረዳ ነው። እንግዲህ ይሄ ሁለተኛው የአይምሮ መርህ። ከዚህ በፊት ይሄን ሐሳብ ተናግሬያለሁ ብዬ አስባለሁ። መማር ማለት አይምሮአችሁ ውስጥ አዲስ ኒውሮን ኮኔክሽን መፍጠር። ስለ አዲስ ሀሳብ ስትማሩ አዲስ ኒውሮን ኮኔክሽን እየፈጠራችሁ ነው። አይምሮአችን ፈንክሽን የሚያደርግ የሚችለው በእነዚህ ኒውሮኖች አማካኝነት እንደሆነ ይናገራል። እንግዲህ ሁለተኛው የአይምሮ መርህ ይሄ ነው። ሶስተኛ አቴንሽን የሚል ሀሳብ ያወራል። ጸሐፊው አንድ ሀሳብ ላይ እዚህ ጋር ምን ትኩረት አድርጎ ይናገራል። አስተውላችሁ ከሆነ እንደው ትምህርት ቤት በሉት ወይ ቤተሰብ በሉት ወይ ጓደኛ በሉት ከትንሽ ደቂቃ በኋላ የነገራችሁን ነገር ከትንሽ ደቂቃ በኋላ ትረስቷላችሁ። እንዳትረሳ ተብላችሁ የተነገራችሁ ነገር ግን ልጅ እያላችሁ የሆነ አስተማሪያችሁ የነገራችሁ የሆነ ቤተሰብ የነገራችሁ የሆነ ቀን ያደረጋችሁ ነገር እንደ ትናንት ትዝ ይላችኋል። ለምንድን ነው ይሄ ሆኖ? አእምሯችሁ ደጋግማችሁ ለመሸምደድ እንኳን ስትጥሩ አንዳንዴ አያስታውስም የሆነ ነገር ላይ ግን የሆነ ቀን የተፈጠረ እንደ ከሀያ ዓመት ከሰላሳ ዓመት ልጅ እያላቸው የተፈጠረውን ነገር ታስታውሳላችሁ። ለምን ካላችሁ ጸሐፊው አይምሯችን እንዴት ነው ትኩረት የማይሰጠውን ነገር እንደማያስታውስ ይናገራል። አቴንሽን ግራብ ካላደረገ ያ ነገር ትኩረታችሁን መሳብ ካልቻለ በታምራት ታስታውሱት እና ምን ይላል። እንደውም እግረ መንገዱን የሚያነሳሳ አንድ ነገር ማስታወስ ከፈለጋችሁ፣ ሚሞሪያችሁ ውስጥ ስቶር ማድረግ ከፈለጋችሁ፣ በደንብ ሪኮል ማድረግ ከፈለጋችሁ እንዴት አቴንሽናችሁን ግራብ ማድረግ እንዳለበት ማወቅ እንዳለባቸው መጽፉ ይናገር። አዕምሯችሁ ምን ላይ ነው ትኩረት የሚያደርገው? አራት ነገሮችን ልንገራችሁ። የመጀመሪያው ጸሐፊ አዕምሯችሁን ሁሌ ትኩረት ማድረግ የሚችምር የሚችለው ወይም ደግሞ ምንድን ነው አንድ ነገር በደንብ ትኩረት ማድረግ ከፈለጋችሁ እናንተ ምን አሳብ መጠቀም ከፈለጋችሁ፣ መረጃ ብቻ አይደለም ያ መረጃ ስሜት እንዳለው እርግጠኛ እንድትሆኑ መጽሐፉ ይናገረው። ልጅ እያላችሁ የተፈጠረ ነገር የማታስታውሱት፣ በጣም እርግጠኛ ሆኜ የምናገረው ነገር ከመጽሐፉ አሳብ ተነስቼ፣ የሆነ ስሜት ነበር። የሆነ አንድ ልጅ ትምህርት ቤት ውስጥ የቀለደባቸውን ቀልድ የማትረሱት፣ የሆነ ስሜት ነበር። ልጅ እያላችሁ የተከበረላችሁ ልደት ማድረስ የሆነ ስሜት ነበር። እና አንድ ነገር በደንብ አእምሯችሁ ውስጥ ማስቀመጥ ከፈለጋችሁ መጀመሪያ ትኩረት እንዲኖረው ማድረግ መቻል አለባችሁ። ትኩረት እንዲኖረው ስሜት ይኖረው፣ ዝም ብላችሁ ዝም ብለው ተራ ሀሳብ ብቻ ታ ይሄ የእኔ ሀሳብ አይደለም የጸሐፊው ሀሳብ ነው። ልጆቻችሁ ይላል መጽሐፉ ነው የሚለው እኔ አይደለም። ሰውየው ፕሮፌሰር ነው ብያችኋል። ልጆቻችሁ ጭንቅላታቸውን እንዳይጠቀሙ ከፈለጋችሁ ትምህርት ቤት ላኳቸው ይላል ትምህርት ቤት አይምሮ የመስራት አቅምን ሊያሳድግ የሚችሉትን እያንዳንዱን ነገሮች ተቃራኒ ሆኖ የተሰሩ ነገሮች ናቸው። ለምን ትምህርት ይባላል? ለምሳሌ ብዙ ጊዜ የሚነገረውን ትምህርት ኢንተርምስ ኦፍ ኢንፎርሜሽን ነው እንጂ ኢንተርምስ ኦፍ ፊሊንግ አይነገርም። ከምንድን ነው ኢንፎርሜሽን ይነገራችሁና፣ ከዛ ያንን ነገር ፕራክቲስ ታደርጋላችሁ። ያንን ነገር ፕራክቲስ ለማድረግ መጀመሪያ ለማወቅ ግን ስሜት ሊኖረ ይገባል። ጸሐፊው፣ እንደዛ እንዳልሆነ ይናገር። የትምህርት ስርዓቱን በተለይ በጣም ቻሌንጅ የሚያደርግ ሰው ነው። ይህ በጣም ትልቅ የተማረ ሰው ነው። አስተማሪ ምናልኳችሁ ግን ያንን ቻሌንጅ ነው የሚያደርግ ይናገራል። ሌላኛው ትኩረት ለማድረግ አንድን መረጃ መጀመሪያ ፖይንቱን ወይም ደግሞ የመረጃውን ዋናውን ሀሳብ ስሙትና ከዛ ወደ ዲቴይሉ ሂዶ የሚል ነገር ያወራል። አንድን መጽሐፍ ማንበብ ከፈለጋችሁ ወይም መጽሐፉ ላይ በደንብ ቆይታችሁ በደንብ ትኩረት ሰጣችሁ ማንበብ ከፈለጋችሁ መጀመሪያ መጽሐፉ ምንድን ነው የሚያወራው የሚለውን ነገር በአንድ አረፍተ ነገር ተረዱት። ማዕከላዊ ሀሳቡን ከተረዳችሁ በኋላ ያንን ሀሳብ ዲቴል ለመረዳት ስትወርዱ አትሰራችሁም። እንዲሁም ደግሞ ሀሳብ አይጠፋባችሁ። ለምሳሌ ይህም አንደሚያደርግ ታውቃላችሁ። ዜናዎች ጋዜጣ አንብባችሁ የምታውቁ ሰዎች ከሆነ እግረ መንገድ ዩቲዩብ ላይ ለምሳሌ የሚለቀቁ ነገሮች ተምኔል ላይ ወይ ቪዲዮ ላይ እንትናኮ እንዲሆነ ብሎ ያስደነግጧቸዋል። እንግዲህ አብዛኛው ጊዜ ዩቲዩብ ላይ ምታዩትና የተጻፈውና ገብታችሁ ምታዩት የተለያየ ቢሆንም፣ ግን ዋና መልዕክቱን ሰምታችሁ ክሊክ አድርጋችሁ ስትሰሙ አይሰለቻችሁም። ለምን አንዴ መረጃውን ሰምታችኋል። ትንታኔውን ለመስማት አይደክማችሁም። እና ትኩረት ለማድረግ መጀመሪያ ማዕከላዊ ሀሳቡን ተረዱት። ከዛ ተንትኑት ብዙ እንደማትቸገሩ መጽሐፉ ይናገራል። ሶስተኛ በአንዴ ብዙ ሀሳቦችን አትውሰዱ። ቀለል አድርጋችሁ አንድ ሀሳብ ያዙ። ያን ሀሳብ ካብላላችሁ በኋላ ወደ ሁለተኛው ሀሳብ። በነገራችን ላይ ጸሐፊው ሌላኛው የትምህርት ስርዓቱ የሚቃወምበት ምክንያት ይ ነው። አይምሯችን ትኩረት ማድረግ የሚችለው የተወሰነ ነገር ላይ ነው። የእኛ ትምህርት ስርዓት ምንድ ነው? አርባ አምስት ደቂቃ የሆነ ሰዓት ትማራላችሁ። ያንን ሳይብላላ አይምሮ ሌላ ትምህርት፣ ያንን ሳይብላላ ሌላ ትምህርት። ትምህርት አይምሮ ትኩረት ማድረግ አይችልም። እሱ ብቻ አለን በነገራችን። አራተኛ ትኩረት ማድረግ ከፈለጋችሁ አንድ መረጃ አይምሯችሁ ከገባ በኋላ ቢያንስ ረፍት አድርጎ አስር ደቂቃም፣ ሀያ ደቂቃም እየወሰዳችሁ ረፍት አድርጎ እረፍት ካላደረጋችሁበት አይምሯችሁ ያን ነገር ይተዋል። የእኛን ትምህርት ሲስተም አስሙት በቀን አራት ሳኮች ብላችሁ ነው የምትማሩት፣ እና ይሄኛው ከአይምሮ ስርዓት ውጭ የሆነ ነገር እንደሆነ መጽሐፉ ይናገራል። አስቡት እንግዲህ ጸሐፊው ይሄ ነገር ትምህርታችን ውስጥ ብናስገባው ምን አይል ተጽዕኖ ማምጣት እንደሚችል ይህን ሀሳብ እንግዲህ ግልጽ አድርጎ እንደሚጽፍ መጽሐፉ ይናገራል። አራተኛና የመጨረሻው መጽሐፊው የአይምሮ ህግ ወይም ደግሞ የአይምሮ መር ብሎ የሚናገረው ሚሞሪ ነው። እንግዲህ ሾርተር ሚሞሪ አለ ሎንግተር ሚሞሪ የሚባል አለ። ሁለቱም የየራሳቸው ምራፍ አላቸው። እኔ እዛ ውስጥ አልገባም፣ ግን አይምሮአችን ውስጥ የመጣ ኢንፎርሜሽን ከሾርተር ወደ ሎንግተር የሚሄድበትን ሂደት እንግዲህ ይጻፋል። የመጀመሪያው ኢንኮዲንግ ይለዋል። አንድ ነገር የምታስታውሱት መጀመሪያ አንድ ነገር አይምሯችሁ ውስጥ ታስገቡታላችሁ። ልትሸመድዱ ትችላላችሁ፣ ልታነቡ፣ ልትሰሙ ትችላላችሁ። ሁለተኛው ደግሞ ምንድነው? ስቶሪ ያደርጋል። ያ መረጃ አይምሯችሁ ውስጥ ይገባና ከዛ ስቶሪ ይሆናል ይቀመጣል። ከዛ ሶስተኛው ሪትራይቭ ያደርጋል፣ ወይ ደግሞ መልሳችሁ ጠሩታላችሁ። ሸመደዳችሁ፣ የሸመደዳችሁ ነገር አይምሯችሁ ላይ መጣ፣ ከዛ ፈተና ላይ መጣ። ፈተና ላይ የመጣውን ነገር፣ የሸመደዳችሁት ነገር ከእንደገና ከአይምሯችሁ አመጣችሁ። ከዛ አራተኛው ምን እንደሚመት ታውቃላችሁ? ፎርጌት ያደርገዋል። ሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ እንዲመጣ ከፈለጋችሁ በተወሰነ ጊዜ ደጋግማችሁ ሀሳቡን አስታውሱ። በተወሰነ ጊዜ ደጋግማችሁ ሀሳቡን ለመስማት ሞክሩ። ሀሳብ ሁሉ አይደለም በተወሰነ ጊዜ እረፍት እያደረጋችሁ ደጋግማችሁ ስጠሩት ያ ነገር ከሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ ማለፍ እንደሚችል መጽሐፉ ይናገራል። እንግዲህ እነዚህ በጣም ቀላል የሚባሉትን ነገሮች መተግበር ከቻለን አይምሯችንም በሙሉ አቅሙ መጠቀም እንደምንችል መጽሐፉ አስምሮ ይናገራል። እንግዲህ በጆን መዲና የተጻፈውን ብሬይን ሩልስ የሚለውን ሀሳብ እኔ ቀለል አድርጌ በዚህ መንገድ አይቸዋለሁ። መጽሐፉ እንዴት አያችሁት? ስለ መጽሐፉ ያላችሁን አስተያየት በተለያዩ የሶሻል ሚዲያ አማራጮች እየገባችሁ ልትጽፉልኝ ትችላላችሁ። እኔ እንግዲህ መጽሐፉን በዚህ መንገድ አይቸዋለሁ። ቀጣይ ሳምንት እንደተለመደው በሌላ መጽሐፍ እንገናኛለን። እስከዛ ድረስ ግን መልካም ሳምንት ባይ